የሱ በረከት እንዲያደርገው ዘንድ ሉታንያ ሉታንያ ሉታንያ እያላችሁ ኮሜንት ጻፉ፣ ፕሮፋይላችሁ ላይ እሷን አድርጉ፣ በረከታችሁ ያድርባችኋል። የተባለችው የተሰራችው ዘንድሮ የቲክቶክ አዋርድ እንደሚባል የውሻ ታዋርድ ካለ ወስዳን። በቃ በእኔ ተማመን ወስዳን። እንደዚህ በቀን ይቻላል። እኔ ያስተማርኳቸው ሰዎች አዋሳ ላይ ሰባ ምናምን በመቶ ቸርች አላቸው፣ ነብይነን ብለው ምናምን እራሳቸውን ቀብተዋል። በእኔ እግር ስር የተማሩ ቴዎሎጂ በፕሮቴስታንት ሰዓት ይብላ በኢየሱስ ስም ስንት ነገር አለ። የገንዘብ ጥቅማ ጥቅም አለው፣ ማባበያ፣ ብዙ ነገሮች አሉ። ያ ከተሻገር እንኳን ራሱ ዛቻዎች አሉ። ያቹ በቃ የሚያደርገውን አቶ በልቡ ላይ ያለውን ለማውጣት መንገድ አጣና ስፔሻል አርጎ ብሎ ሶስት ጆሮ ነው የሰጠኝ ሰላም ሰላም፣ እንዴት ናችሁ? የኢየሱስም ስም የተባረከ ይሁን። ኢየሱስ ብቻውን ያልናል። እንግዲህ ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። ላይክ ማድረግ ጀምሩ። ከፓስተርነቱ ወጥቶ ወደ ቆሎ ተማሪነቱ ገብቷል። እኔ ወደ ቅድስት ቤተ ክርስቲያን ከመጣሁ በኋላ የትምህርት እድሎች አግኝቼ ነበር። ጉባኤ ቤት እንዳልከው የቆሎ ተማሪ ሆኜ ከደቀ መዛሙርት ጋር ስማር ነበር ጥቂት ጊዜ ቢሆንም ግን ምፈልጋቸውን እንግዲህ፣ ቀላል አይደለም። አስራ ስድስት ዓመት በፕሮቴስታንት ቴዎሎጂ ማስተማር ማለት እኔ ያስተማርኳቸው ሰዎች አዋሳ ላይ ሰባ ምናምን በመቶ ቸርች አላቸው። ነብይ ነን ብለው ምናምን እራሳቸውን ቀብተዋል። በእኔ እግር ስር የተማሩ ቴዎሎጂ በፕሮቴስታንት እና ምን ያህል እንደው ቋንቋውን ልጠቀመው ሰውን ስመርዝ እንደነበረ፣ ሰውን ስጎዳ እንደነበረ ምናምን የበራልኝ። ሞር ጥያቄዎችን የምትፈልገውን ጥያቄ ይዘህ ጉባኤ ቤት ሂድ የተባልኩ ጊዜ ፕሮቴስታንታዊ የሆኑ ጥያቄዎችን ኤኒ ፕሮቴስታንት ኦርቶዶክስን የሚቃወምበት ፕሮቴስታንት ሆኖ ኦርቶዶክስ ላይ ጥያቄ የሚያነሳበትን ነገሮች አነጋጋሪ ትርጓሜ የሚፈልጉ ኃይለ ቃሎችን ከቅዱስ ቃሉ እነዚህን ጭምር ይዤ በመሄድ እነዚህን ጥያቄዎች በማቅረብ በእነዚህ ጥያቄዎች መልስ አግኝቻለሁ በጉባኤ ቤት የቆሎ ተማሪ ሆኜ በተጨማሪም አምስቷ ማደ ሚስጥራትን ሰባት የቤተክርስቲያን ሚስጥራትን እነዚህን ተምሬ ቆንጆ ጊዜ አሳልፌ በመሃል እንዳልከው ሱስ ሱስ ለማለት የፈለኩት ሌላ ነው። ክብር ለኢየሱስ ይሁን። እሺ፣ አስራ አምስት ዓመት ሙሉ ኧረ ስትመረዝ ነው አይነበርከው ኢየሱስ ጌታ ነው ስትል ሰው ሲመረዝ። አሁን እኔ ለጴንጤ ጥብቅና ሊቆም ሳይሆን አስራ አምስት አመት ሙሉ ስታስተምር የትምህርቱን ባለቤት አታቅም፣ ማለት ነው። የምታስተምረው ማንን እንደሆነ አታቅም ማለት ነው። ዝም ብሎ ገብቶ አውርቶ መውጣት ብቻ ነው እንዴ? ስለማን ማን እንደምታወራ ስለማን እንደተጻፈ ምናምን የምታወቀው ነገር የለም። ከአንተ ስር ገብቶ ሰባ ምናምን ቸርች ተሰምቶም አይታወቅም። ይህ ለመጀመሪያ ጊዜ ነው የሰማሁት። በእውነት እንደዝም መቀደድ ይቻላል የምለውን ነገር ላይ ደርሼ በእውነት ደረስኩ። ሰፋ፣ ያንተ ደግሞ ከፋ። በስመ አብ ሰባ ምናምን አምስት ስድስት አጥርም እንደምን ይችግራል። ሰባ ምናምን በአሳ ምድር ያለችሽ በሙሉ ሰባ ምናምን ይሆናል እንዴ? እኔ እኮ አላውቅ አራ ወንድም አራ እንዴ እንዴ ለሰፊ እንድመቻርገን ምንድነው ይሉ 16 ዓመት ሙሉ ማስተማር ቀላል እኮ አይደለም። ግን ጌታን ሳያውቁ ዝም ብሎ መኖር በጣም ቀላል አይደለም፣ ከባድ ነው። የአጋኒት መጫወቻው ሆኖ መኖር እኮ ማን እንደምታወራ ሳታክ ከምታስተምረው አካል ጋር ሳትገናኝ ስለ ኢየሱስ እያወሩ ያለ ኢየሱስ መኖር አይከብድም። ኢየሱስ ብቻውን ያድናል። እንደዚህ አይነት ቆንጆና የሚገርም ታራት ልታወራ ያስታውቃል። የሆነ ነገር ማ ተነካክተል ኢየሱስ ማለት እንትን ጥሩ አይደለም። በቃ ጥሩ አይደለም። ክብር ለኢየሱስ ይሁን። ኢየሱስ ያድናል። ከዋሹ አይቀር እንደዚህ ነው። ዘንድሮ የቲክቶክ አዋርድ እንደሚባል የውሸት አዋርድ ካለ ወስዳል። በቃ ወስዳል። በእኔ ተማመን ወስዳለሁ። እንደዚህ መቀደድ ይቻላል። የቴዎሎጂ ተማሪ አስተማሪ የቴዎሎጂ አስተማሪ ነው ተማሪ የቴዎሎጂ አስተማሪ ነው ተማሪ አስተማሪ። ኧረ በስመ አብ ሰፋ። ክብር ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። ኢየሱስ ብቻውን ሕይወት ይሰጣል። ከእሱ ውጭ መንገድ የለም። ሕዝቤ ወይ ዝም ብለ የማየሆን ምክንያት እየሰማ ወደ ሲኦል አትሄድ፣ ና ወደ ኢየሱስ መንገድ እሱ ነው። በቃ አለቀ። ከሱ ውጭ ሕይወት የለም። ምንም ማድረግ አይቻልም። ስሙ አይደለም። አሁን ደሞ ያየሁትን ነገር ላሳያችሁ። የሐዋዝም ማየት ትችላላችሁ። ሐዋዝ እኮ ከብዙ ጣውር በኋላ ነው ያለው። ቀላል ይመስላል ስናወራው እንጂ ስንቱ ትብታብ ውስጡ አለ። ስንት ነገር አለ። የገንዘብ ጥቅማ ጥቅም አለው። ማባበያ፣ ብዙ ነገሮች አሉ። ያ ከተሻገርከ እንኳን ራሱ ዛቻዎች አሉ፣ የሞት ጭምር አለው። ቀላል ነገር ይመስላል እንዲሁ ስናስቡ፣ ዝም ብሎ መጣ ሐዋዝ ምናምን ትጠመቀናን እንኳን አይደለም ስንት ብቻ ከዛም አልፎ ፋሚሊ ጋር ይደርሳል። ቤተሰብ ጋር መጥቶ እንዲ ከተመለሰና እንዴ ሐዋዝ እኮ ቀና አሳስቶ ነው የተጠመቀው በኢየሱስ ስም ሳቲ ብላ በኢየሱስ ስም እኔም ማላቆ ሌላ ጴንጤ እንዳለ አላቆ በጌታ በኢየሱስ ስም ከጴንጤ ቤት ወጥቶ ወደ ሌላ ሲሄድ ዛቻ፣ ከዛ እንዳትድም ደግሞ እንድትቀመጥ ገንዘብ፣ ጴንጤ ነው ገንዘብ ሰጥቶ እንድትቀመጥ? ለእኔ ስጡኝ፣ እኔም ልሄድ ነው። እነ ማናችሁ እናንተ፣ ተደብቃችሁ ገንዘብ እየሰጣችሁ ዛቻ እናንተ። አረ ዛቻ አያስፈልግም፣ እኔም ልሄድ ነው። ገንዘብ ስጡኝ። የተወሰነ ሚሊዮኖች ከሰጣችሁ እኔም ምን ህጅ አለው። ቆየሁ ከእኔ እነ ማናችሁ። የት ያለ ነገር ነው የሚያወራው? በእንተ እንዳይር ብር ሰጥቶ አባ ብሎ ተቀመጥ ብሎ ከዛ ዛቻ፣ ይሄ ልጅ እንድመለስ በዚህ እድሜ። ግን በዚህ ልክ መዋሸት ግን ጥሩ ነው። አዝ እንድመለስ ገንዘብ ተከፍሎ ምናምን። ለምንድ ነው ግን የሆነ ቦታ ላይ ማይክ ተሰጥቶ ካሜራ ካለ በቃ የፈለግ ነው የምናውረው። ልክ ኑር ሰብሰብ። በስማም ውሸት እውነትም፣ እንደዚህ አይነት ውሸት በኢየሱስ ክርስቶስ። እንግዲህ ተደብቃችሁ የሚሰሩ ሰዎች ካላችሁ እኔም ልሄድ ነው፣ የተወሰነ ብር ከሰጣችሁ እሄዳለሁ፣ ካልሰጣችሁ ግን አልሄድም። ክብር ለኢየሱስ ይሁን። ኢየሱስ ብቻ ነው እንግዲህ ምንም ማረግ አይቻልም። ክብር ለኢየሱስ ይሁን። እሺ አሁን እኔ እችን እቺን ላመልክ ከፈለኩኝ መጀመሪያ ፈጣሪዋ ትቀድማለች ማለት ነው። ቲክቶክ ጓደኛችን ነች እቺ። የእነዚህን የፈጠረችው እሷ አለች። በእርግጥ ማንም ሰው ቅድስት ድንግል ማርያም ያየ የለም። ግን እሷ ክራሶ ጭንቅላት ነው የሳለች። ባውን ይሄን ነገር ይሄን ነገር አሁን አንድ ኦርቶዶክስ እንትን ሊቀ ሊቃውንት እየተባለ ሰው አደባባይ ላይ የእሱ በረከት እንዲያገሩ ዘንድ ሉታንያ ሉታንያ ሉታንያ ያላችሁ ኮሜንት ጻፉ፣ ፕሮፋይላችሁ ላይ እሷን አድርጉ፣ በረከታችሁ ያድርባችሁ። ላይ የተባለችሁ የተሰራችሁ በዚህ ጅናት ማለት ነው። ፈጣሪዋ አንድ ኦርቶዶክስ እህታችን ነች ማናም ማን እግዚአብሔር ማን ማን ብላችሁ ጻፉ ነው። አዲስ አዲስም ነው ሰው ብቻ አላውቅም። እሺ አሁን እኔ እችን እቺን ላመልክ ከፈለኩኝ መጀመሪያ ፈጣሪዋ ትቀድማለች ማለት ነው። ቲክቶክ ጓደኛችን ነች እቺ። የእነዚህ የፈጠረችው እሷ አለች። በእርግጥ ማንም ሰው ቅድስት ድንግል ማርያም ያየ የለም ግን እሷ ክራሶ ጭንቅላት ነው የሳለችው። አሁን ይሄን ነገር ይሄን ነገር አሁን አንድ ኦርቶዶክስ እንትን ሊቀ ሊቃውንት እየተባለ ሰው አደባባይ ላይ የሱ በረከት እንዲያደርው ዘንድ ሉታንያ ሉታያ ሉታንያ እያላችሁ ኮሜንት ጻፉ፣ ፕሮፋይላችሁ ላይ እሷን አደርጉ፣ በረከቷችሁ ያድርባቸዋል የተባለችው የተሰራችው በዚህ ጅናት ማለት ነው። ፈጣሪዋ አንድ ኦርቶዶክስ እህታችን ነች ማለት ነው። እነኛ አምላኮችን የፈጠረችው ተገባባ ነው። ኦኬ ስለዚህ፣ በሰው በላክ የተሰራ አንድ መዝሙር አለ ጴንጤዎች። በሰው በላክ የተሰራ በስጋ ደም የምመራ ሀሳቡ የፍልስፍና እምነታችን መቼ ሆነና የሚል አንድ የጴንጤ መዝሙር አለ ማለት ነው። ስለዚህ አሁን እቺ ሴትዮ እንደሚታዩት እጇን ከፍ ቢታደርግ የኛው አይን ከዚህኛው አይን ያንሳል። ምክንያቱም የሰው እጅ ስራ ነውና ማለት ነው። የሰው እጅ ስራ ናቸው። ስለዚህ አሁን አንድ ሙስሊም ፎቤት ጌታን ተቀበልኩ ብሎ የሚቀበለው እነኚህ በቁጥር እየተቀመጡ ከጥቃቅኖች ጋር ማይሰግድ ከሆነ ኦርቶዶክስ ሊሆን አይችልም ማለት ነው። ኦኬ ኦርቶዶክስ ሊሆን አይችልም። ስለዚህ ከነኚህ መርጣችሁ። እኔ አኔ በነገራችን ላይ አትንት አታደርጉ እያልኩ አይደለም፣ አት አትቀበሉ ያልኩ አይደለም። መቀበል ያላችሁ ግን ማን እንደሆናችሁ ከነዚህ መካከል መረጡ። በነገራችን ላይ ከተነኖች ትልቁ ይሻላል። አይ ቲንክ አስተዋይ ሊሆን ይችላል አካባቢ አልቻልኩም። በቃ ኧረ በጌታ ትልቁ አስተዋይ ሊሆን ይችላል። መርጣችሁ ስገዱ። እየሰገዳችሁ ዝምብላችሁ ለተገኘ ሁሉ እንትን አትበሉ። ወይኔ ወይኔ፣ ክብር ለኢየሱስ ሲሆን ከዚህ ጉድ ነው ያስመለጠን። ከዚህ ጉድ። አይገርምም? ሰው በእጁ ስለው ከዛ አዳኜ ብሎ ይሰግዳል። ይ ነውር እኮ ነው ነው ህይወት የሚሰጥ ኢየሱስ እዚህ እያለ ና ተቀበል፣ እየተባለ መንገድ እኔ ነኝ እያለ ሰው በእጁ ሰርቶ ይሰግዳል። አያፍርም ደግሞ ጻፉ። ማን ማን ምላችሁ፣ ጻፉ ነው ያለችው። ክብር ላይ ኢየሱስ ኢየሱስ ብቻውን አይደለም። እንግዲህ ምንም ማድረግ አይቻልም። ለቅርጻ ቅርጽ ለምስል አትስገዱ። ኑ ወደ ኢየሱስ አለላችሁ። እሱ በቂ እኮ ነው። አዳኝ ነው። ህይወት ነው። ፈዋሽ ነው። ሁሉ ነገራችን ነው። ክብር ለኢየሱስ ይሁን። ወደ ኢየሱስ ነው፣ እሱ ብቻ ነው ይወት ከሱ ውጪ መንገድ የለም። እንግዲህ ምንም ማረግ አይቻልም። ኢየሱስ ብቻውን ያድናል። ስሙ እንደሆነ ስዕሎችን ትቀበላል። እኔ ስዕል አልቀበልም፣ ይቅርታ አድርግልኝ። ግን ኦርቶዶክስ እንደ ምሳሌ አርጋ እንት እንት ነው። ስዕል ላይ እኔ አልሰግድም፣ ይቅርታ አድርግልኝ እና ለስዕል አልሰግድም፣ አልሰግድም። አንተ ማ ጴንጤ ነህ? አይደለም። እራስ ጋውን ከኦርቶዶክስ ጋውን እንትን ልትል ነው አሁን። ለስዕል አልሰግድም አልሰግድም እኔ ቤተሰቤ ያድናል ብላ አታምን። ኧረ ጎበዝ፣ ጨብጭቡ እንኳን ደስ አለ። ትውልድ እየነቃ ነው። እኔ ለስዕል አልሰግድም። በአደባባይ ደስ አይልም። አረ እንትማ በእንቴ ነው። እውነት እኮ ነው። ደስ ይላል። ክብር ለኢየሱስ ይሁን። አረ እንዴት ደስ የሚል መልስ ነው። ክብር ለኢየሱስ ይሁን። አረ ወደ ኢየሱስ እንጂ ወደ ስዕል፣ ወደ ቁሳቁስ የለም። ኢየሱስ ብቻውን ያድናል። እሺ ስዕሎችን እኔ ስዕል አልቀበልም። ይቅርታ አድርግልኝ። ግን ኦርቶዶክስ እንደ ምሳሌ አድርጋ እንትን ትለዋለህ። ስዕል ላይ እኔ አልሰግድም። ይቅርታ አድርግልኝ። እና ለስዕል አልሰግድም፣ አልሰግድም። አንተማ ጴንጤ ነህ። አይደለሁም። እራስህ ጋር አሁን ከኦርቶዶክስ ጋር አሁን እንትን ልትል ነው አሁን። ለስዕል አልሰግድም፣ አልሰግድም። እኔ ቤተ ክርስቲያኑ ስዕል ያድናል ብለህ አታምነው። ቤተ ክርስቲያኑ እሳለማለሁ። ለምሳሌ በስመ አብ እንዳልከው አሁን የምጠይቅህ ነው። ለስዕል አልሰግድም፣ አልሰግድም። ስዕል ላይ ስዕል አትሳለምም? ቤተክርስቲያን ሳለማለሁ ሳላቅ ተሰልም ያለ ድሮ በፊት ሳታውቅ አሁን ካወቅ በኋላ አልሳለምም። ስዕሉ እኮ ፈረንጅ ነው ወንድሜ። ፈረንጁን አትቀበለውም? አልቀበለውም። ለምን ድሮ ለሰገድኩት ራሱ ይቆጨኛል። ክብር ለኢየሱስ ይሁን። ሰውን አስቀምጠ ጌታ ብለ እውነት ነው ያናድዳል። ክብር ለኢየሱስ አምላካችን እያለ በመስቀል ላይ የሞተው ደሙን ያፈሰሰው ያዳነን እሱ እያለ ለፎቶ ለሆነ ነገር አይቻልም። ክብር ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። እንግዲህ ምን ይደረግ፣ ትውልድ እየነቃ ነው። ከእሱ ውጭ መንገድ የለም። ደስ የሚል ቆንጆ ዜና ኢየሱስ ያድናል። ስ አይደለም ኢየሱስን ወደህ ነው ዓለምን መጥላት ያለብህ። ሲሆ ገባ ነው ብላ አደለም። ኢየሱስን ወደህ ፐርሰኑን አንደርስታ እንዳርገው ከጌታ ጋር መኖር ህይወትን መኖር ኤክስፔሪያንስ ማድረግ የኢየሱስን ሰላም የኢየሱስን ፍቅር የኢየሱስን ምህረት ኤክስፔሪንስ ከጌታ ጋር መኖር፣ እንዴት አይነት በረከት ነው! መታደል ነው። ክብር ለኢየሱስ ይሁን። ከኢየሱስ ጋር መኖር መታደል ነው። ኢየሱስ ብቻውን ያልናል። እውነት ለመናገር ኢየሱስን እየተከተልኩ ሲኦል ስለምገባ ኢየሱስን እንደምንም ወድጅ እሄዳለሁ ብያለሁ። ደስ ብሎኝ ነው። እንዲሁም የሲኦል ነገር ራሱ ትዝም አይለኝ። አረ ኢየሱስ ደስ ላል ሰላማችን እኮ ታው ስትሞት እዛ እዚው ስትኖር ሰላም ነው፣ እረፍት በቃ ደስ ብሎኝ ነው የምከተለው እንጂ ሲኦል ስለምገባ እንደምንም በየጋ ኢየሱስ ጋር። ኧረ ቢያስፈልገኝም ባያስፈልገኝም እንደዛ ያለ ደስ ብሎኝ የምር ደስ እያለኝ ነው የማገለግለው፣ ደስ እያለኝ ነው የምከተለው። ክብር ለኢየሱስ ይሁን። ሰላም ነው እረፍት ነው። የትም አላገኘሁም ይሄንን ሰላም። ኢየሱስ ያድናል። ደስ ብሎ ቆንጆ መልዕክት። ክብር ለኢየሱስ ይሁን። ሰው አይደለም አንዳንድ ጊዜ እየረዱን ከሚቃወሙን ሰዎች እየወደዱን የሚያበላሹ ሰዎች በብዙ ይሻላሉ። ባለፈው ሳምንት ከሀገር ውጭ ነበርኩኝና ወደ ቤት የተመልሼ ስመጣ ወንዱ ልጄ ዌልካም ብሎ ከተቀበለኝ በኋላ ዳዲ ላንተ ስፔሻል ስጦታ አለኝ አለ። ምንድነው እስኪ ይዘልኝና ልጅ ያልኩት ሄዶ ይዞ ሲመጣ ስዕል ነው ስሎ የጠበቀውና ስዕሉን አየሁት። የሰው ስዕል ነው የሳለውና ስዕሉ ላይ ሶስት ጆሮ አለ ሶስት ጆሮ አለ እና በጣም ያምራል፣ ግን ምንድን ነው ጆሮ? ይሄ ሶስት ጆሮ ነው የሰራው አልኩት። እንዴ አንተ እኮ ስፔሻል ነህ፣ በጣም ስለምወድህ ፍቅሬን ለመግለጽ ነው። ለሰው ሁሉ ሁለት ጆሮ ነው ያለው፣ ላንተ ሶስት መሆን አለ ላንተ ሶስት መሆን አለበት አለኝ። አሁን ይሄ ልጅ በጣም ስለሚወደኝ እንጂ ያበላሸኝ ስለምጠላኝ አይደለም። አያችሁ በቃ የሚያደርገውን አጥቶ በልቡ ላይ ያለውን ለማውጣት መንገድ አጣና ስፔሻል አርጎ ብሎ ሶስት ጆሮ ነው የሰጠኝ። እና እየረዱን ከውስጥ ከሚቃወሙን ጠማማ ሰዎች እየወደዱን የሚያበላሹ ሰዎች ይሻላሉ። እነሱን አንዳንድ ጊዜ አንደርስታንድ አርጉ። ቢያበላሹም ከጥላቻ አይደለም፣ ከክፋት ከተንኮል አይደለም። በጣም ለእናንተ ካለው ከጥልቅ ፍቅር የተነሳ ነው። አንዳንድ ነገሮችን ቢያበላሹ የሚያበላሹት ለማበላሸት ፈልጎ ሳይሆን ከፍቅር የተነሳ ነው እና እነሱን መረዳት ያስፈልጋል። ደስ የምን ቆንጆ መልእክት አለ። ክብር ለኢየሱስ ይሁን። ኢየሱስ ብቻውን ያድነን። እንግዲህ ምንም ማድረግ አይቻልም። ስሞ ንንም ቤተክርስቲያን ዲያቆናት ለሊት ላይ ቴሌኮንፈረንስ ያደረጉና ይጸልያሉ። ሁል ጊዜ እስከ 12 ሰዓት ለሊት ይነሳሉ፣ እስከ 12 ሰዓት ይጸልያሉ። ፕሮግራም የሚመራው ሰውዬ ልክ ለ12 አስር ጉዳይ ሲል ለእሷ ሰጣት ጸሎት ለዚህ ችት ለመዋቸዋ ከእህታችን ጋር እንጸልያለን ብሎ ሰጣት። እሷ መጸለይ ጀመረች። ከአብርሃም ከሙሴ እየጠቀሰች የጸለየች እየጸለየች እየጸለየች ልክ አምስት ጉዳይ ሲሆን ድምጿ ጸጥ አለ። ምን ሆና ነው እህታችን ምናምና እንግዲህ የጌታ መንፈስ አግኝቷት ሊሆን ይችላል። ወንድማችን ኃይሉ የሚባል ነው። ወንድማችን ኃይሉ፣ እስቲ አንተ ጸልይና ዝጋ አሉት። ጸልዮ ዘጋ። ምን እንደተፈጠረ እነሱ ማያቁ። በኋላ ግን ልጇ ተነስታ አማኚ ስራ አረፈደበት ሰዓት ምንሆና ነው ብላ ሳሎን ስለሆነ የምትሆነው ሳሎን ስትገባ ወድቃለች። ኦረዲ ሞታለች። እየጸለየች ነው የሄደችው። እኔ አሁን መጀመሪያ በጣም ኮንዥን ኩን። በኋላ ግን ጸሎት እየጸለየች እየጸለየች እየጸለየች እየጸለየች እሷ ሄዳለች። ይሄ የምትጸልለትን ጌታ ሄዳ ፊት ለፊት አየችው፣ እየነገረችው ፊት ለፊት ተገናኙ። እንዲኖ እኮ የሆነው ሕይወቷ እዛ። የነበረው ሰው ግን በጣም ግራ ገባው። በጣም የገረመኝ እኔ ምን አለ ሰውየው ሲናገር፣ እኔ እኮ ጸሎት ሰጥቻት ጸሎቱን ሳትጨርሰው ነው እኮ እሷ ሄደችዋል። አው እሷ የራሷን ጨርሳ ሄደች። ቀጥሎ ግን ጸሎቱ ጸሎት ግን የጋራ ጉዳይ ስለሆነ ማን ጨረሰው? የሚቀጥለው ሰው እየጨረሰ ሁላችንም እጃችን ላይ ተልእኮ አለ። ትለ ነው የምንሄደው አንድ ቀን መቼም የታደለ ነው ተንበርክኮ የሚሞተው በአንድም በሌላም መንገድ የሆነ ቀን እናልፋለን። እየዘመርን እንሞታለን። እየሰበክን እንሞታለን። እየጸለይን እንሞታለን። ወይ ቦዝነን እንሞታለን። እግዚአብሔር ከክፉ ይጠብቀን። ወይ ሰው ስናማ ስቅ ብሎን እንሞታለን። መሞት አለ፣ ማለፍ አለ። ግን እጃችን ላይ ተልኮ አለ። ሐዋርያቱ ምን አለ እጃቸው ላይ ተልኮዋል። ምን ያስፈልጋል አሁን? ይሄ ተልኮ ማለቅ አለበት፣ መፈጸም አለበት፣ መጨረስ አለበት። ታዲያ ምን እናድርግ? እንጸልይ። ዋው የሚገርም ነው። ደስ የሚል ቆንጆ መልእክት። እየጸለዩ ማየድ መታደል ነው። ክብር ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። ምንም ማድረግ አይቻልም። ስለሆነ ነው ጌታችሁ ጨለማ እንዳይሆን ከፈለጋችሁ ቤታችሁ ብሩህ እንዲሆን ከፈለጋችሁ ቤታችሁ የደስታ ቤት እንዲሆን ከፈለጋችሁ ተከባበሩ። አለቀ። በቃ። ሌላ እዚህ መጥቶ ማሸብሸብ ማጨብጨብ፣ መሬት ዝቅ ዝቅ። እኔ እኮ አይገባኝ እዚህ እንዲህ እንጂ ብትል እኔ ምን ያደርግ ከምሬኮ ነው ምነገር እዛ ደምን ባስረክ ሰ ልታሸበሽብ እግዚአብሔር ይሰማል። አክብሮት ፍጥም

እንደዛ ማለት ደስ የሚል ቆንጆ መልእክት። ክብር ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ተባረኩ።